ሄሉ አሁንስ፣ የአንቺ ትግስት ብቻ ሳይሆን የእኔን ትግስት እያለቀ ነው። በጣም በጣም የእውነት የሆነ ማለት ነው። በዚህም ሰዓት የሄሉን ትግስት የማያደንቅ ሰው የእውነት ንፉግ ሰው ነው። እግዚአብሔርን ትግስቷን ያለማድነቅ ንፉግነት ነው። በጣም በጣም በጣም ታገሰቻት፣ በጣም ቻለቻት የእውነት ሄሉዬ። የሚገርም ትግስት ነው ያላት የሚገርም ቆይች ሴትዮ ከሄሉ ምንድን ነው ችግሯ? ምንድን ነው የምትፈልገውን? የኩግር ያጋባይ ወይ የምትፈልገውን ነገር በግል እንዲህ ሲጀመር ደግሞ ማለት ነው አንቺ ታናሽ እህት ነሽ አይደለ ቢኔ እና አንቺ ስላልሹ ነው እንዲህ ከሷ የሚርቀው ሄሉም ደግሞ ሞኝ ወይም ደግሞ ጅል ወይም ደግሞ ዝም ብላ አይደለችም። አንቺ ስላልሻት ከሱ የምትርቀው በመጀመሪያ ተከበሪ እንደ ፍቅረኛ ወይም ደግሞ የባል ዘመድ እንደመሆኑሽ በኦዲንስ ተከበሪ። ኦዲንስ በሙሉ በጣም በጣም ትዕግስት እየተፈታተንሽ ነው። ሲጀመር ማለት ነው የቢኒ እህት ስለሆነች ነው ይህን ያክል የታገስናት። እውነት ኦዲንሶችም የታገሷት የቢኒ እህት ስለሆነች ነው፣ ሄሉን ስለሚያከብሩ፣ ሄሉን ካከበርን ደግሞ ቢኒ ማክበር ስላለብን ነው። እግዚአብሔርን እንጂ የሞልጫት ነበር። እግዚአብሔርን ነው እምላችሁ ትሞለጭ ነበር። እኔ አጥቤ ባሰጣት ደስ ይለኝ ነበረ። ግን ደግሞ የእሱ እህት ናት። መከባበር አለብን፣ መቻቻል አለብን፣ መቻል አለብን። ይቺ ልጅ ምን አስባ እንደሆነ ሄሉን እንደዚህ የምታደርጋት ማወቅ አለብን። ሰው አክብሮ ዝም ሲልሽ ደግሞ የሰው ትዕግስት ልትፈታተኛ አይገባም። ሊበቃሽ ይገባል። ሁለተኛ ደግሞ እሷን እንደዚህ እያጣጣልሽ እንደዚህ እያናናቅሽ እንደዚህ እየተሳደብሽ፣ እንዴት ነው እሱ አንቺ ፕሮግራም፣ ምን አይነት ንቀት ነው እያሳየሽ ያለሽ? በጣም ንቀት። እኔ ፕራንክም ይሁን ምንም ይሁን ግን እያደረገችው ያለችው ነገር ምንም፣ በጣም የሚያስጠላ በጣም የሚደብር ሴት ለሴት ሴት ልጅ ላይ እንደዚያ አይነት ሴት ሆነሽ አንቺ ሴት ልጅ ላይ እንደዛ አይነት ንቀት ማሳየት ለዛውም ደግሞ የወንድምሽ እጮኛ ላይ እንደዚህ አይነት የንቀት ምልክት ማሳየት በጣም ይደብራል፣ በጣም ያስጠላል፣ ደስ አይልም። ስለዚህ ጭራሽ ፎቶ ይመለስ እያለንኛ ስንት እናስባለን አንቺ ጭራሽ መታሽ። ሁለተኛ ነገር ደግሞ ማለት ነው እዚህ ፕሮግራም ላይ እኔ ሄሉ እንድትሄድ አልፈልግም፣ በጭራሽ ሄሉ እንድትሄድ አልፈልግም። እስኪ እንደው እንዳትሄጂ የምትሉ ሰዎች አሳዩ ምክንያቱም እዛ ፕሮግራም ላይ ሄሉን እዛ ሰው መሃል የሆነ ብታሳቅቃትስ፣ ያልሆነ ነገር ተናግራ ብታሸማቅቃትስ፣ እሷን ብታስከፋትስ፣ እዛ ፕሮግራም ላይ ምን ልታረጋት እንደሆነ ታውቆ ነው እዛ ፕሮግራም ላይ የምትሄደው። እና ሄሉዬ እዛ ፕሮግራም ላይ በፍጹም መሄድ የለባትም። እናውቃለን፣ ራስሽን የምታስከብር ሴት ነሽ። ስለዚህ ለማንም ብለሽ ደግሞ ራስሽን ዝቅ እንዳታረጊ አደራሽን። እኔ አደራ ምለው ነገር ሼር አድርጉ እንዲደርስ እሷ ጋር በፍጹም ራሷን ለማንም ብላ ዝቅ ማድረግ የለባትም። እዛ ፕሮግራም ላይ ሰው መሀል እንደዚህ የምታናግራት ከሆነ እንደዚህ የምታሸማቀቃት ከሆነ ሄሉ በጣም ነው የምትሰበረው፣ በጣም ነው የምትጎዳው። ስለዚህ ፕሊስ እዛ ፕሮግራም ላይ እንዳትገኝ። የቢንህት ደግሞ ስነ ስርዓት ያዥ በጣም እያበዛሹ ነው። ሲጀመር ሴት ሆነች የሴት ልጅ ላይ እንደዚህ አይነት ንቀት ማሳየት በጣም ነው የሚያስጠላው። በጣም ይደብራል። ደስ አይልም። ለዚህ ክብርሽን ጠብቂ። እስካሁን ዝም ያልንሽ ሄሉንና ቢኒን አክብረን ነው። በነሱ ስር ተጠግተሽ ደግሞ ሄሉ እንድታጠያያትና እንደዚህ እንድታኮስሻት አንፈልግም። ደሜ ነው የፈለው። ዛሬማ እግዚአብሔርን በጣም ነው የተናደድኩት።